እንዴት ቆያችሁን? ውድ ቤተሰቦቻችን ታላላቆቹን የአውሮፓ ክለቦች የተመለከቱ ወቅታዊ መረጃዎችን የምታደምጡበት ሰዓት ላይ እንገኛለን። ታላላቆቹን ክለቦች በስፋት እናነሳለን። አንድ የአፍሪካ የመረጃ ግን አስቀድመን ወደ እናንተ እናደርስና ማለት ነው። አርሰናል በዚህ ሳምንት በማንቸስተር ዩናይትድ የተቆጠረበት የቅጣት ምት ግብን ተመልክቶ ስካይ ስፖርትስ አንድ መረጃን ይዞ ወጥቷል። ጨዋታውን በመሃል ሜዳ ዳኝነት የመሩት ዳኛም እንግዲህ ከዚህ ጎል ጋር በተያዘ ስማቸው በስፋት እየተነሳ ይገኛል። ግብ አስቆጣሪው ብሩኖ ፈርናንዴዝ ቢሆንም አንቶኒ ቴይለር ግን በስፋት ስማቸው እየተነሳ ነው። ዴቪድ ሪያን በብዙ ያስወቀሰ ነው እናነሳዋለን። ከአርሰናል ጋር በተያዘ ዴክላን ራይስን እናነሳለን። አዲሱን የስፖርቲንግ ዳይሬክተር አንድሪያስ በርታን በተመለከተም አዲስ ያገኘነው ተጨማሪ መረጃ አለው። ውድ ቤተሰቦቻችን በአርሰናል በኩል ተጨማሪ መረጃዎችን ይዘናል። ማንቸስተር ዩናይትድ ቀጣዩ ጨዋታው ከሪያል ሶሴዳድ ጋር ነው። ከዚህ ጋር በተያዘ ግን በማንቸስተር ዩናይትድ በኩል ሌጀንዶች እያነሷቸው ያሉት ነገሮች አሉ። በተለይም የራስመስ ሆይሉንድ ጉዳይ፣ ጆሽዋ ዘርክዜ ለብሔራዊ ቡድን ጥሪ አለመቅረቡ ዋና ግባቸውን አውሮፓ ሊግ ማድረጋቸውን ያነሳውን ተጫዋች እናም ኤሪክሰን ቡድኑ ማሸነፍ ይገባው እንደነበረ ግን የነበሩ አንዳንድ እውነቶችን በተመለከተ ያነሳቸው ነጥቦች አሉ። ባርሴሎና ጋር ትግሉስ ገብቶ ዩናይትድስ የግሉ ስላደረገውም ተጫዋች እንነግራችኋለን። ከዛ በተጨማሪ ሩበን አሞሪም እና ብሩኖ ፈርናንዴዝን የተመለከተ መረጃ ታደምጣላችሁ። አንድ ጥናት በ1990 አካባቢ ተጠንቶ ነበረ። በእግር ኳስ ምክንያት ሰዎች ራሳቸውን ከማጥፋት ይቆጠባሉ የሚል እግር ኳስ አቅሙ እዚህ ደረጃ ያህል እንደነበረ፣ በ1990 አካባቢ የነበሩ ያለም ዋንጫ ለአራት ዓመታት ጥናት የተደረገ ጥናት ነበረ። የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ ከዚህ ጋር በተያዘ ያነሷቸው ነጥብ አለ። በሊቨርፑል የመረጃ ክፍለ ጊዜ እናነሷለን። ሳላህ፣ ቨርጅል ቫንዳይክ፣ ሪያን ግራቨንበርችን የተመለከቱ ጥንቅሮች በሊቨርፑል በኩል ይዘናል። ግን ሊቨርፑል ፑል ወደ ሀብታምነት ወይም አሁን ካለው ሀብት የላቀ ሀብታም የሚያደርገውን ስምምነት ፈጽሟል። ከአንድ ማሊያ ላይ ስፖንሰር ጋር ስምነት መፈጸሙን ሰምተናል፣ እናነሷለን በሊቨርፑል መረጃችን። ሞይሰስ ካይሴዶ ለምን ያሁላ ብር እንደወጣበት ዘንድሮ ነው በደንብ እያሳየ የሚገኘው አስደናቂውን ብቃቱን፣ ቲኤንቲ ስፖርት ይዞት ወጥቷል። የጁድ ቤሊንግሃም ወንድም ጆ ቤሊንግሃም በበርካታ ክለቦች ቢፈለግም የቼልሲ ጥረት ግን ከፍ ያለ ነው ይላል የዘሰነ መረጃ። በቼልሲ በኩል ተጨማሪ የቡድን ዜናዎችን እናደርሳለን። ጆሴፍ ፔፕ ጋርዶላ ለሲቲ ስኬት ምንድን ነው በሚል ጉዳይ ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሰጥተዋል። ቡድናቸውን ለማጠናከር ቀጣይ የሚወስዱትን እርምጃ ይፋ አድርገዋል። በፕሪሚየር ሊጉም የምናነሳቸው ሌሎች የክለብ መረጃዎች አሉ። ግን ከስፔን በኩል ለማንቸስተር ዩናይትድ የተላከ አንድ መልእክት አለ። መልእክቱን የላኩት ሴቪያዎች ናቸው። ሴቪያዎች ከማንቸስተር ዩናይትድ ጋር ምናገናኛቸው ያገናኛቸው፣ በኤሮፕ ሊግ ዩናይትድ ከሪያል ሶሴዳድ እንደተደለደለ ይታወቃል። ግን መልእክት ላኪዎቹ ሴቪያ ናቸው። አነጋጋሪውን መረጃ ታደምጡታላችሁም። በአውሮፓ ትልቅ ክለቦች ትልቅ ተጫዋቾች ከአሰልጣኞች ጋር በተያዘ ለማደኛው ተጫዋች ጉዳት እንደገጠመው፣ አንድ ግብ ጠባቂ ሚስቱን ያጣበት መንገድ እጅግ በጣም አነጋጋሪ ሆኗል። በርካቶች እኛም ሚስቶቻችንን በዚህ መንገድ እንዳናጣ ስጋት አለን እያሉ ነው። ታደምጡታላችሁ ከእኛ ጋር ቆይታ ካደረጋችሁ በድጋሜ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ አፍሪካዊ ጉዳይ እናስቀድም፣ እስኪ ሳሙኤል ኤቶን እናንሳ። አፍሪካዊ ኮከብ ነው። በርካታ አፍሪካውያን እግር ኳስ አፍቃሪዎች ምናልባት ኤቶ ለ ቼልሲም ተጫውቷል። በፕሪሚየር ሊግ እናቃለን፣ ኤቨርተን አይተነዋል። ከዛ በተጨማሪ በባርሴሎና በኢንተር ሚላን የእሱ ፕራይም ጊዜው ነበረ ማለት ይቻላል። ግን ገለልተኛ ደጋፊዎች አፍሪካዊ በመሆኑ ብቻ፣ በተለይም አፍሪካኖች በብዙ የሚወዱት ተጫዋች ነው። ሳሙኤል ኤቶ 44ኛ ዓመቱን በዛሬው ዕለት ደፍኗል። 847 ጨዋታ፣ 420 ግቦችን፣ 122 አሲስቶች፣ 18 ትልልቅ ዋንጫዎችን ያሳካ ነው በግል ደረጃ አንድ የማይረሳ ነገር ግን አለ። በተለይም ከፔፕ ጋርዲዮላ ጋር ከባርሴሎና እሱን ያስወጣበት መንገድ፣ ከዛ እሱ ከባርሴሎና ሲያስወጣው ዝላታን ነበር ቦታውን የተካው። እሱ ደግሞ በተቃራኒው ወደ ኢንተር አምርቶ ከጆዜ ጋር ነበረ። አፍሪካ ኮኮብ ሳሙኤል ኤቶ የማይረሳበት አንደኛው ንግግሩን በዚሁ እናስታውሳችሁ። ሰዎች እናንተ ጆዜ ሞሪኒዮ ከፔፕ ጋርዲዮላ ልታወዳድሩ አትችሉም። አንደኛው አሰልጣኝ ባየር ሞኒክን እያሰለጠነ ሻምፒዮንስ ሊግ ዋንጫን ሳያነሳ የቀረ ብሎ ፔፕ ጋርዲዮላን ሲተች ጆሴ ሞሪኖ ግን ፖርቶን እያሰለጠነ የአውሮፓ ሻምፒዮንስ ሊግ ዋንጫን ያነሳ ብሎ አሞካሽቶታል። ለጆሴ ሞሪኖ ልዩ ፍቅር እንዳለው ይታወቃል አፍሪካዊ ኮከብ። በእርግጥ ጆሴ ሞሪኖ ከአፍሪካውያን ጋር የተለየ ቁርኝት ያላቸው አሰልጣኝ ናቸው። እንደውም በአንድ ወቅት ለአፍሪካ የዘር ሀረግ ያላቸው ተጫዋቾች እስቲ ለ ሀገራቸው እንዲጫወቱ እናደርግና የትኛው የአውሮፓ ቡድን የዓለም ዋንጫን ወይም የትኛው የላቲን ቡድን የዓለም ዋንጫ እንደሚያነሳ እናያለን። አፍሪካኖች በዘር አረጋቸው ለአፍሪካ ብጮቱ የዓለም ዋንጫን ሁሌ አፍሪካ ታሸንፍ ነበር በማለት ይታወቃሉ ጆዜ ሞሪኒሆ። ወደ አውሮፓ መረጃችን እንሻገር። ቪኒሽሽ ጁኒየር ብራዚላዊ ተጫዋች ሆኖ ለሪያል ማድሪድ በርካታ ግቦችን በማስቆጠር ሁለተኛው ተጫዋች ነው። ከሮናልዶ ብራዚላዊ ሮናልዶ ናዛሪዮ ዴሌማ በአንድ ግብ ብቻ አንሶ ማለት ነው። ሮናልዶ ናዛሪዮ ወደ 103 ግቦች አሉት። ከዛ ቪኒሺየስ ጁኒየር 102 አለው እና ቀጣይ ሁለቱ ግቦችን ሲያስቆጥር ከፍተኛው ብራዚላዊ የሪያል ማድሪድ ግብ አስቆጣሪ መሆን ይችላል። ከዛ ቀጥሎ እነ ሮቤርቶ ካርሎስ 69፣ ሮድሪጎ ያሁኑ ተጫዋች 67 አለው። ማርሴሎ 38 አለው። ማርሴሎ ዘመናዊ ተከላካይ ከሚባሉት ውስጥ አንደኛው ነው። እጅግ በጣም አስደናቂው ተከላካይ ነበረም። አሁን ቪኒሲየስ ቀጣዩ ተረኛ ሊሆን በጣት የሚቆጠሩ ግቦች ቀሩት። ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ እጅግ በጣም ወሳኝ ጨዋታ በማድሪድ ደርቢ ከአትሌቲኮ ማድሪድ ጋር ወደ ዋንዳ ሜትሮፖሊታኖ ስቴዲየም አቅንቶ ያደርጋል። ሪያል ማድሪድ ሶስት ወሳኝ ተጫዋቾቹ መጠነኛ ጉዳት እንዳስተናገዱት ተረጋግጧል። ቪኒሺየስ ጁኒየር የቀኝ ጣቱ ላይም እግሩ አካባቢ ጉዳት አጋጥሞታል። ጁድ ቤሊንግሃምም መጠነኛ የራይት የቀኝ ጡንቻ አካባቢ ሕመም ስሜት አለው። ሮድሪጎም እንደዚሁ የጡንቻ መሳሳብ ጉዳት ሳይገጥሞ እንዳልቀረ እየተዘገበ ይገኛል። ግን የአብዛኞቹ ጉዳት በካርሎ አንቼሎቲ በኩል ለስጋት የሚዳርግ አይደለም፣ ቡድኑን እያሉ ነው። በቀጣይ ጨዋታ ላይ እንደውም የመገኘት እድሉ ከፍ ያለ እንደሆነ በተለይም ሶስቱም ተጫዋቾች ከፍ ያለ እንደሆነ ተጠቁሟል። መረጃውን ፋብሪስ ሮማኖ ዘአትሌቲክን በፊት ገጻቸው ይዘት ወጥቷል። ከነዚህ ተጫዋቾች ጉዳት ጋር በተያዘ አዲስ አብዴት የሚሆን መረጃ ካለ በቀጣይ የስፖርት የመረጃ ክፍለ ጊዜ እናነሰዋለን። ውድ ቤተሰቦቻችን፣ ታዲያ ሪያል ማድሪድ ቤት ዘንድሮም እጅግ በጣም አስደናቂ ጉዞ ላይ የሚገኘው ኬሊያን መባፔ በጥሩ ጤንነት ላይ መገኘቱ ለሪያል ማድሪድ ይበል የሚያሰኝ ነው። 205 ከገባ በኋላ በላሊጋው ወደ ስድስት በላይ ገቦችን ያስቆጠረ ተጫዋች ነው። ብቸኛውም ተጫዋች ነው ይህን ያደረገ በላሊጋውና፣ የእሱ እንቅስቃሴ ጥሩ የሚባል ነው። በአውሮፓ ሻምፒዮንስ ሊጉ ላይ ይጠበቃል። ይህን ተጠባቂውን የአትሌቲኮ ማድሪድ እና የሪያል ማድሪድ የዋንዳ ሜትሮፖሊታኖ ስቴዲየም ጨዋታ የዓለም ዋንጫ የፍጻሜን ጨዋታ የዳኙት ሲመን ማርሺናክ ጨዋታውን በመሃል ሜዳ ነት እንዲመሩት ዩኤፋ መርጧቸዋል። በሷቸው ስር ኪሊያን ምባፔ ቀን ዋሎ የዓለም ዋንጫን እንዳጣ ይታወቃል በካታር። ባርሴሎና ቤት ስንሄድ አሳዛኙን የተዳር ፍቺ እናገኛለን። ሰሞኑን ባርሴሎና ቤት ሀዘን ያለው የሕክምና ባለሙያው ሕልፈተ ሕይወትን ድንገተኛ ሕልፈተ ሕይወትን ተከትሎ በዚህ ሳምንት ጨዋታ እንዳላረገ ይታወቃል። ማርክ አንድሬ ቴሪስቴገን ደግሞ ጉዳት ላይ እንደነበረ ይታወቃል። አሁን ከባለቤቱ ጋር ፍቺ ይፈጽሟል። ለመለየታቸው ምክንያት የሆነው ነገር ግን በርካቶችን ስጋት ላይ ጥሏል ነው የተባለው። ይህም ባለቤቱ እንግዲህ ከግል የጂም አሰልጣኟ ጋር የሆነ ነገር ስታረግ ተገኝታለች። ጉዳዩን ለእናንተ እንቶ። ለማንኛውም ጂም በሄደችበት ቀርታለች፣ ባለቤቱ በርካቶችም በማህበራዊ ትስስር ገጽ ላይ የእኛም ስጋት ነው እያሉ ነው። የእናንተ ስጋት ነው ወይ በሀሳብ መስጫ ሳጥናችን ላይ ያደርሱን። ለማንኛውም ማርክ አንድሬ ተርስቴገን ሚስቱን ወይም ባለቤቱን በጂም አሰልጣኙ እንደተቀማ ተረጋግጧል። ብራዚላዊ የሳንቶስ የፊት መስመር ተጫዋች ኔይማር እንደለመደው ጉዳት አስተናግዷል። በዚህ ምክንያት ሳንቶስ እንግዲህ ትላንት ምሽት በተሸነፈበት የፓውሊስታ ሻምፒዮን ሺፕ ግማሽ ፍጻሜ ጨዋታ መሳተፍ ሳይችል ቀርቶ ነበረ። ሳንቶስ ሁለት ተጫዋቾችን በቀይ ባጣያበት ጨዋታ በኮረንቲያንስ ሁለት ለአንድ ተሸንፎ ከውድድሩም ውጭ ሆኗል። ባለፉት ሳምንታት የተወሰኑ የህመም ስሜቶች ነበሩኝ ያለው ኔይማር ቡድኑ መርዳት ፈልጌ ነበር ነገር ግን ስሜቱ ባለመጥፋቱ መርዳት አልቻልኩም ብሏል። ኔማር በጨዋታው ተቀይሮ ለመግባት ለማሟሟቅ ጥረት አድርጎ የነበረ ቢሆንም ለማሟሟቅ ተቸግሮም ሲቀመጥ ተስተውሏል። ከአንድ ዓመትና ስድስት ወር በኋላ ለብሔራዊ ቡድኑ ጥሪ የቀረበለት ኔማር በቀጣይ ቡድኑ ይቀላቀላል ተብሎ እንደሚጠበቅ ተነግሯል። በዚህም ጉዳይ ላይ አዲስ ነገር ካለ እናጋራቸዋለን። ኔማር ግን ለጊዜው ጉዳት ላይ እንዳለ ተረጋግጧል። የፈረንጆች 2025 ከገባ በኋላ ሁለተኛ ወር ተጠናቆ ሶስተኛ ወር ቀን መቁጠር ጀምረናል። 2025 ከገባ ወዲህም በአማካይ በጨዋታ ብዙ ነጥብ የሚያገኙ ቡድኖችን ካየን ፓርሰን ጀርሜን 2.71 ነጥብ በአማካይ በማግኘት ቀዳሚው የአውሮፓ ቡድን ሆኗል። ባርሴሎና ሁለተኛ፣ ባየር ሞኒክ ሶስተኛ፣ ከዛ በኋላ ያለ ይቀጥላል። የፕሪሚየር ሊግ ክለብ ብታምኑም ባታምኑም ክሪስታል ፓላስ አስረኛ ደረጃ ነው ያለው እንጂ ከዛ ውጭ አንድም ክለብ የለም። ፓላስ በጨዋታ ሁለት ነጥብ ሁለት ሰባት በማግኘት ከፕሪሜር ሊግ ክለቦች 205 ከገባው በኋላ ቀዳሚው ቡድን ነው። ሪያል ማድሪድ ስምንተኛ ደረጃ ነው የተቀመጠው ሁለት ነጥብ ሦስት ሁለት አለው። ፓሪስን ጀርሜን ግን በአውሮፓ ቀዳሚው ቁጥር ነው። ሮማዎችም ያለፉትን ተከታይ ስድስት ጨዋታዎች ሁሉንም አሸንፈዋል። እንግዲህ በሮማ በኩል የአሰልጣኝ ቅያሬ ለውጥ ቡድኑን ወደ ውጤት እያመጣው አይደለም ቢባልም፣ አሁን ግን ቡድኑ ወደ ውጤት መምጣት ጀምሯል ፓርማን አንድ ለባዶ፣ ፖርቶን ሶስት ለሁለት፣ ሞንዛን አራት ለባዶ ባዶ፣ ኮሞን ሁለት ለአንድ፣ አትሌቲክን ሁለት ለአንድ፣ አሁን ደግሞ ኢምፖሊን አንድ ለባዶ ባዶ በሆነ ውጤት ድል ማድረግ ችለዋል። ስድስተኛ ተከታታይ ድላቸው ላይ ደርሰዋል። እዛው ጣሊያን ቆይተን ትላንትና ፊዮረንቲና ላይ ሮሜሎ ሉካኮ ግብ ካስቆጠረ በኋላ አስር ሲደመር ግብ ላይ ለአስራ ሁለተኛ አመት መድረስ ችሏል። በአውሮፓ በተጫወተባቸውም እንግዲህ በክለቦቹ በሙሉ በአጠቃላይ ለ12 ዓመታት ይሄንን አድርጎታል። አስር ሲደመር ግቦችን ግቦቹን ያስቆጠረ ዝንድሮ በናፖሊ ቤት ዋነኛው ተጫዋቻቸው ነው። በተለይም ቪክተር ኦስሜንን ተክቶ በቦታው ላይ ቁልፉ ሰው እንደሆነ ይታወቃል። ሉዊስ ቡፎን ይባላል። የጃሊጂ ቡፎን ልጅ ነው። ጣሊያኖ የግብ ጠባቂ የማይረሳው አሁን በፔዣ ቢ ቡድን ውስጥ እየተጫወተ ይገኛል። ለመጀመሪያም ጊዜ ተጫውተዋል፣ በቢ ቡድን ውስጥ በትላንትናው ዕለት። አሁን ደግሞ ለቼክ ሪፐብሊክ የወጣት ቡድን ከ17 ዓመት በታች ቡድን መጠራቱ ተረጋግጧል። ጃሊጂ ቡፎን አባቱም በልጁ የእግር ኳስ ሕይወት ደስተኛ መሆኑን ነው የተናገረው። ለማንቸስተር ዩናይትድ ከተላከው መልእክት፣ አንስተን በዛው ፕሪሚየር ሊጉን እናንሳው። ሴቪያዎች ናቸው ለማንቸስተር ዩናይትድ እንግዲህ በቀን መልከ መልእክት የላኩላቸው ትላንትና ሴቪያዎች ሪያል ሶሴዳድን ሜዳው ድረስ ሄደው አንድ ለባዶ አሸነፉት። ማንቸስተር ዩናይትድ እዚህ ሜዳ ላይ ሄዶ እንግዲህ የአቻ ውጤት አስመዝግቦ የመጣው አንድ ለአንድ በሆናቸው ውጤት ታዲያ ሪያል ሶሲዳድን በሜዳው ማሸነፍ ለሁሉም አልተፈቀደም በማለት በትልቁ ጽፈው ለጥፈዋል ማህበራዊ ሚዲያቸው ላይ ሴቪያዎች። ያው ማንቸስተር ዩናይትድ ነው በዛ ሜዳ ሄዶ ሳያሸንፍ የመጣው በዚህ ሳምንትና ይህንን መልእክት በቅን መልክ ልከዋል። ማንቸስተር ዩናይትድ ሐሙስ ነው ጨዋታውን በኦልድ ትራፎርድ የሚያደርገው ምሽት አምስት ሰዓት ላይ ዩናይትድ አንድ ለአንድ የጨረሰውን ጨዋታ ኦልድ ትራፎርድ ላይ ሳሸንፎ ለሴቪያዎች እኛንም ኦልድ ትራፎርድ ላይ ማሸነፍ ከባድ ነው ብለው ይመልሱ ሲሆን የሚጠበቅ ነው። በፕሪሚየር ሊጉ በበርካታ ክለቦች የሚፈለግ አንድ ተከላካይ አለ። ጀሬድ ብሬንዝዋይት በኤቨርተን ቤት ይገኛል። ታላላቆቹ የአውሮፓ ክለቦች ይፈልጉታል። ገና 22 ዓመቱ ነው ተከላካዩ። ታዲያ ይህን ተከላካይም እዛው ኤቨርተን ለማቆየት በሳምንት 150 ሺህ ዩሮ ደሞዝ አቅርበውለታል። ይህም በኤቨርተን እግር ኳስ ታሪክ ውዱ ተከፋይ ያደረገዋል። ገና በ22 ዓመቱ ነገር ግን ኮንትራቱን ገና የሚቀበል ከሆነ ብቻ ነው። በኤቨርተን በኩልም 40 ሚሊዮን ሮ የተለጠፈበትን የክለብ ብሩጁን የመሃል ተከላካይ ጆኤል ኦርደንዜን ማስፈረም ይፈልጋሉ ተብሏል። ኢኳዶሮን ተጫዋች በተመለከተ መረጃዎችንም በቀጣይ ለመጠየቅ ዝግጅታቸውን እንደጨረሱ ነው ፉትቦል ኢንሳይደር ያስነበበው። በክለብ ብሩጅ በኩል ለተጫዋቹ 40 ሚሊዮን ሮ የዝውውር ሂሳብ ተለጥፎበታል። ጆሴፍ ፔፕ ጋርዲዮላ ለእኛ ትልቁ ስኬት ሻምፒዮንስ ሊግ ማለፍ ነው ብለዋል። የማንቸስተር ሲቲው ዋና አሰልጣኝ ፔፕ ጋርዲዮላ ቡድናቸው በዚህ ዓመት ለሻምፒዮንስ ሊግ ካለፈ ትልቅ ስኬት እንደሚሆን ገልጿል። ባለፈው ዓመት አራተኛውን የፕሪሚየር ሊግ ዋንጫ በተከታታይ ያነሳ ቡድን እንደሆነ ሳይዘነጋ ማለት ነው። በዚህ ዓመት ለአውሮፓ ሻምፒዮንስ ሊግ ማለፍ ለእኛ ትልቅ ስኬት ነው ሲሉ አሰልጣኝ ፔፕ ጋርዲዮላ ተናግረዋል። ለሻምፒዮንስ ሊግ ማለፍ እፈልጋለሁ። ይህንን ለማሳካት እንጥራለን ለውድድሩ የማናልፈ ከሆነ ግን ችግር ውስጥ እንገባለን በለዋለ ጆሴፍ ፔፕ ጋርዲዮላ። ያው ሲቲን ከረጅም ጊዜ በኋላ ወደ ኤሮፕ ሊግ ወርዶም ልንመለከተው እንችላለን። በእርግጥ ዘንድሮ አምስተኛ ሆኖ መጨረስ ፕሪሚየር ሊጉ በአውሮፓ በሰበሰበው በርካታ ነጥብ በአውሮፓ ሻምፒዮንስ ሊግ በሚያሳትፋቸው ክለቦች በኮታው መሰረት እየሰበሰበ ባለው ነጥብ ግንባር ቀደም ነው። ቀጥሎ የሚከተለው የጣሊያን ሴሪ ኤ ነው እና በብዙ ነጥብ ይርቀዋል። ምናልባትም አምስተኛ ሆኖ መጨረስም ዘንድሮ የ አውሮፓ ሻምፒዮንስ ሊግ ትኬትን ሊያስቆርጥ ይችላልና ፔፕ ጋርዲዮላ ለዚህ ነው የምንፋለመው ብለዋል። ማይሰር ሲቲም በቀጣይ ቡድኑን እንደሚያጠናክር ያረጋገጡት ፔፕ ጋርዲዮላ የአንድ አመቱ ፍለረን ዌርዝ ለማስፈረም ከተጫዋቹ ወኪል ጋርም እየተነጋገሩ እንደሆነ ተረጋግጧል። በቀጣይ ክረምትም ተጫዋቹን ለመምጣት በሚደረገው ጥረት ላይ መጀመሪያውን መሰረት ለመጣል ጥረት እያደረጉ ነው። በእርግጥ ፍለረን ዌርዝን ለማስፈረም በርካታ ክለቦች ፍላጎት አላቸው። ተጫዋቹ በቀጣይ ለጀርመን ብሔራዊ ቡድን ለመጫወት እንግዲህ ሲል የተረጋጋ ዓመትን ለማሳለፍ ምናልባትም በባየር ሊቨርኩሰን ተጨማሪ ዓመታትን ሊቆይ ይችላል የሚሉ መረጃዎች እየወጡ ነው። ልክ ጀማል በባየርሞኒክ ሞኒክ እንዳደረገው በእርግጥ ለባየርሞኒኮች ለጀማል ለጀማል ሙሲያላ ዓመታዊ 25 ሚሊዮን ሮን እየከፈሉት ያሉት በጣም ትልቅ የሚባል ገንዘብ ነው። በአውሮፓ ውስጥና ፍለረን ወድዝስ በቀጣይ ምን ያደርጋል የሚለው ይጠበቃል። ሲቲ ግን ከፍተኛ ጥረት ያደርጋል። ሳንቼዝ በኩኮሬላ ገብላይ ሀሳቡን አጋርቷል። በልምምድ ላይ ብዙ ይሰራል። ስለዚህ ይሄ ጎል ማስቆጠሩ ብዙ የሚገርም አይደለም። በልምምድ ቦታ ላይ እንደዚህ አይነት ኳሶችን በብዙ ሲሞከር ነበር ብሏል። ቼልሲ ሌስተር ሲቲን በሲያሻሸንፍ ስልሳኛው ደቂቃ ላይ ከፍጹም ቅጣት ምት መምቻ ውጭ አክሮሮ የመታት ኳስ መሬት ለመሬት መረብ ውስጥ ተቆጥራ አንድ ለባዶ በሆነ ውጤት በዛው ተጠናቆ እንደነበረ እናስታውሻለንና የልምምድ ውጤት ናት ብለዋል። ቼልሲዎች በቀጣይ የሰንደርላንዱን የ19 ዓመት የአማካኝ ስፍራ ተጫዋች ጆ ቤሊንግሃምን ማስፈረም ይፈልጋሉ በዝርዝራቸው ውስጥ ያካተውታል። ዘሰን እንደዘገበው ከሆነ ግን ቼልሲ ብቸኛው ፈላጊ አይደለም ብሏል። እዚህ ተጫዋች የጁድ ቤሊንግሃም ወንድም ታናሽ ወንድሞ ጆ ቤሊንግሃም በጮት ቅርጽም ከወንድሙ ጋር እጅግ በጣም ተቀራራቢ ነው። እንደውም ባለፈው ክረምት ላይ ተጫዋቹን ለማስፈረም ዩናይትድም ስሙ በስፋት ሲነሳ ነበረ። ተጫዋቹ ግን ራሱን ለማጠናከር እዛው ሰንደርላንድ መቆየትን መርጦ ነበረ የቀጣይ ክረምት አጀንዳ ይሆናል ተብሎ ይጠበቃል። ቼልሲ ሌላኛው ፈላጊ ሆኖ ብቅ ብሏል። ሞይሰስ ካይሴዶ ትልቅ ገንዘብ ከመቶ ሚሊዮን ሮ በላይ ወቶበት ነው ወደ ስታንፎርድ ብሪጅ ከብራይተን እንደ ሆቫልቪን አምና ያቀን ነው። በመጣበት አመት አምና ላይ ጥሩ አልነበረም፣ በርካት ትችቶችንም ሲያስተናግር ነበር። እንዴት ለዚህ ፐርፎርማንሱ የውላ ብር ይወጣል በሚል ዘንድሮ ግን የሚፈለገው አይነት ሞይሰስ ካይሴዶን እያየን ነው። እንደ ቡድን ቼልሲ ጥያቄ ሊነሳበት ይችል ይሆናል። ይህ ተጫዋሽ በሌስተር ሲቲው ጨዋታ ላይ በሜዳ ላይ ከዚህ ቀጥሎ በምነግራችሁ ቁጥሮች ሁሉ ቀዳሚ ነው በርካታ ታክሎችን በመውረድ አራት ቀዳሚ በርካታ ጥፋቶችን በማሸነፍ አራት ቀዳሚ የአንድ ለአንድ ግንኙነቶችን 11 አሸንፈዋል ቀዳሚ ነው እንደዚሁ ደግሞ ፖሴሽንን በማሸነፍ ስምንት ጊዜ ያሳግቶታል በዚህም ቀዳሚ ነውእና ቼልሲ ከመቶ ሚሊዮን ሮ በላይ ያወጣበት ተጫዋቹ ዘንድሮ እጅግ እጅግ በጣም የተለየ ብቃቱን እያሳየ ይገኛልና አስደናቂ ቁጥሮቹ እንደቀጠሉ ናቸው የመርሳይዱ ክለብ ሊቨርፑል ከአዲዳስ ጋር የረጅም ጊዜ የትጥቅ አቅርቦት አጋርነት ውል ስምነት መፈጸሙን በይፋ አስታውቋል። ናይኪ ከሊቨርፑል ጋር ያለው የአምስት ዓመት ስምነት በውድድር ዓመቱ መጨረሻ እንደሚጠናቀቅ ይታወቃል። ሊቨርፑል ከዚህ በፊት ከ1985፣ ከ1996 እና ከ2006 እስከ 2012 ከአዲዳስ ጋር በትጥቅ አቅርቦት አብሮ መስራት ችለው ነበረ። ሊቨርፑል ከውልስምነቱ በዓመት 60 ሚሊዮን ፓውንድ ክፍያ ይቀበላል። ሊቨርፑል በቀጣይ ክረምት የቅድመ ውድድር ዝግጅት የናይኪን ትጥቅ እንደሚጠቀሙና ከሐምሌ ወር መጨረሻ ጀምሮ ደግሞ ከአዲዳስ ጋር ስራ እንደሚጀምሩም በዛሬው ዕለት ይፋ ተደርጓል። ሊቨርፑል ጠቀም ያለ ገንዘብም ያገኛል። ዘንድሮ ያው በዋንጫ ደረጃ እንግዲህ ለበርካታ ዋንጮች ቀርብ ነው ና በዋንጮቹም በርካታ ገንዘቦችን ያገኛል ተብሎ ይጠበቃል። ሳላህ በዚህ ሲዝን በሊጉ ከዚህ በኋላ አራት ግብ ተሳትፎ ማድረግ ብቻ ታሪካዊ ተጫዋች ያደርገዋል። ኮከቡ ሳላህ በሲዝኑ ሳይጠናቀቅ አራት ጎል ተሳትፎችን ማድረግ ከቻለ ከአለን ሺረረ በመብለጥ በአንድ የውድድር ዘመን በእንግሊዝ ፕሪሚየር ሊግ በርካታ የገብ ተሳትፎችን ያስመዘገበ የመጀመሪያው ተጫዋች መሆን ይችላል። አሁን ላይ ሳላ 44 የግብ አስተዋጽኦችን በማድረግ በእንግሊዝ ፕሪሚየር ሊግ በአንድ ሲዝን ሶስተኛው ተጫዋች ነው። ቴሪ ዳንኤል ኦነሪም 44፣ ኤርሊንግ ብሮት ሃላንድም 44 የግብ አስተዋጽኦን በአንድ ሲዝን በተመሳይ ያደርገዋል። አንድሪው ኮል 47፣ አለን ሺረር 47 በፕሪሚየር ሊግ ታሪክ በአንድ ሲዝን ከፍተኛው ነው። ሳላ ሶስት አሲስት ካደረገ የቴሪ ዳን ሆነሪን ሪከርድ በአሲስትም ይጋራል። ከዛ ቀጥሎ ደግሞ በአጠቃላይም ቀሪ ጨወቶቹ ላይ አራት የገበ አስተዋጽኦን የሚያደረግ ከሆነ ደግሞ 48 በማድረግ በፕሪሚየር ሊግ ታሪክ የመጀመሪያው ይሆናል። ዘንድሮ ሳላ በብዙ ነገር ቀዳሚ ነው። ሌላ አንድ ቁጥር እንጨምርላችሁ። ሳላ፣ ቨርጅል ቫንዳይክ፣ ሪያን ግራቨንበርች እስካሁን በፕሪሚየር ሊጉ ካደረጓቸው 29 ጨዋታ 29ኙንም ለሊቨርፑል ተሰልፈው ተጫውተዋል። በሊጉ ሶስቱ ብዙ ጨዋታ ያደረጉ ተጫዋቾች ውስጥ ከአንድ እስከ ሶስት ያለውንም ደረጃ ይዘውት ይገኛሉ። እጅግ በጣም አስደናቂ የሚባለ ቁጥር ነው። እነህ ተጫዋቾች ለሊቨርፑል ምን ያህል ወሳኝ እንደሆኑ ይታወቃል። ግን አሳዛኙ ነገር ሳልሃም ቨርጅል ቫን እንዳይከም በአመቱ መጨረሻ ኮንትራታቸው ከሊቨርፑል ጋር ያበቃል አሁንም እንዳልታደሰው ይታወቃል። ደጋፊዎች ችግራቸውን ሙሉ ለሙሉ ቢያንስ ለዘጠና ደቂቃ እንዲረሱ ማድረግ የእኛ ስራ ነው። በዚህም ስላለፈው ጨዋታ ለሶስት ቀናት እና ስለ ቀጣዩ ጨዋታ ደግሞ ለሁለት ቀናት ማውራት ይቀጥላሉ። ስለዚህ ደጋፊዎች ለሳምንታት ከተወሰኑ ጭንቀቶች ነፃ እንዲሆኑ አሻራችንን አኑረናል ማለት ነው ይላሉ ክሎፕ ናቸው በአንድ ወቅት ይሄንን ነገር የተናገሩት። በ1990 ጀምሮ የተጠና አንድ ጥናት እግር ኳስ ጨዋታ ባለባቸው ሰዓታት ደጋፊዎች ራሳቸውን የማጥፋት ሁኔታ ይቀንሳል ወይም ሰዎች እንደውም ዓለም ዋንጫ ባለበት ሲዝን እና የአውሮፓ ዋንጫ ባለበት ሲዝን ራስን የማጥፋት ምሳሌ በጣም ዝቅተኛ ነው የሚል ጥናትም ተጠንቶ ነበረ። ይህንን እንግዲህ ክሎፕን ማጠናክረው ቀጥለዋል ማለት ነው። እኛ ለቡድናችን በተለይም ቡድናችን ባሸነፈ ሰዓት ሳምንቱን ሙሉ ደጋፊዎች በዛ ጉዳይ እንዲደሰቱ ማድረግ እንችላለን ብለዋል። ሩበንና ሞሪ በቀጣይ እግር ኳስን ከዚህ በተለየ መንገድ መጫወት እንደሚፈልጉ ተናግረዋል። ብዙ ደቂቃዎችን በማጥቃት ማሳለፍ እንፈልጋለን። ኳስን በሶስተኛ የሜዳ ክፍል ላይ መከላከል እንፈልጋለን በሎ ብሎክም መከላከል እንፈልጋለን። ከዛ በተረፈ እንደ ዘንድሮ ውድድር ዓመት እየተከላከለን መጫወት አንፈልግም ብለዋል። በማንቸስተር ዩናይትድ በኩል እንግዲህ የትራንዚሽን ቡድን አድርገውት ነው እሳቸው ትልልቅ ቡድኖችን የሚገጥሙት ያው ስኬታማም የሆኑት ለዛ ይመስላል እሳቸውም ይሄን አምነዋል። በመልሶ ማጥቃት ስለምንጫወት ትልልቅ ጨዋታዎች ላይ ጥሩ ነጥቦች አሉን ብለዋል። በትንሽ ጨዋታ ላይ ግን ማንቸስተር ዩናይትድ እንግዲህ መስመሮችን ክፍት ትቶ የሚጫወት ወይም ማጥቃት ላይ ሚዛን ያደርገ ሲጫወት ብዙ ጊዜ ነጥብ እየጣለ እንደሆነ ነው እሳቸው ያነሱት። በዚህ ቡድን ውስጥ ብሩኖ ፈርናንዴስ 2021 የውድድር ዓመት መሳተፍ ከጀመረ ጊዜ ጀምሮ ዘጠና አራት ተገቦችን አስቆጥረዋል። በአውሮፓ አምስቱ ታላላቅ ሊጎች አንድም ተጫዋች ዘጠና አራት ግቦችን ባለፉት ዓመታት ውስጥ አላስቆጠረም። ብሩኖ ፈርናንዴዝ ብቸኛው ተጫዋች ነው፣ አስገራሚውን ቅጣት ምት አርሰናል ካስቆጠረ በኋላ ማለት ነው። ማንቸስተር ዩናይትድም ከአርሰናል ያመጡት ሃይደን ኤቨን አሁን በበርካቶች ዘንድ እየተደነቀ ይገኛል። ሄቨን ለማስፈረም ባለፈው ክረምት ላይ ባርሴሎና አይንትራክ ፍራንክፈርትን ጨምሮ በርካታ ትልቅ ክለቦች ትልቅ ድርድርን አድርገው ነበር። ተጫዋቹ ምርጫው ማንቸስተር ዩናይትድ እንደነበረ ይታወቃል። በናሞሪ ትልቁን ድርሻ መውሰድ አለባቸው፣ ይሄንን ተጫዋች በማምጣት ሂደት ላይና እጅግ በጣም አስደናቂ ዝውውር ነው የፈጸሙት። ተጫዋቹም በማንቸስተር ዩናይትድ ቤት ለዋናው ቡድን እየተጫወተ ይገኛል ዴኒሻዊ የማንቸስተር ዩናይትድ አማካይ ኤሪክሰን ቡድናቸው ጨዋታውን ማሸነፍ ይገባው ነበር ብሏል አርሰናል ጥሩ ቡድን ነው እነርሱ በርካታ ጥሩ ጎኖች አሏቸው እኛም በእነርሱ የአጫወት ስልት መሰረት ለጨዋታው ጥሩ ዕቅድ ነድፈን መጫወት ችለናል ከኋላ ጥቅጥቅ ብለን በመከላከል በፈጣን ሽግግሮች ግቦችን ለማስቆጠር ሙከራ አድርገናል ይህ እቅዳችንም ስኬታማ ነበር ብሏል ሜዳ ላይ የምንችለውን ሁሉ አደርገናል ጨዋታውን ማሸነፍ ግን ይገባን የነበረው እኛንን ብሏል። በጨዋታው አጋማሽ ሪያል ሶሲዳድን ስንገጥም ትልቅ እምነት ይዘን በሳምንቱ አጋማሽ ሪያል ሶሲዳድን ስንገጥም ትልቅ እምነት እንዲኖረን ያደርጋል። ጨዋታውም በተለይ ማሸነፍ ይኖርብናል ብለዋል። ሪያል ሶሲዳድን ምንም ጥርጥር የለውም። ኤሪክሰን እንግዲህ ቡድኑ በ ሎ ብሎክ ለመጫወት ነበረ። ያንንም በሚገባ ለመተግበር ጥረት አድርገናል። ድሉ ይገባን ነበር፣ ተቃርበንም ነበረ ብሏል። ካሜሮን ግብ ጠባቂ አንድሬ ኦናና የቡድናቸው የዚህ ዓመት ዋና ግብ መሆን ያለበት ኤሮፕ ሊጉን መሳካት እንደሆነ ጠቅሷል። ዋና ግባችን ኤሮፕ ሊጉን ማሸነፍ ነው። ይህ የውድድር ዓመት የማሸነፍ ፍላጎት አለን። ጨዋታውን ካሳየነው ብቃት አንጻርም ውድድሩን የማሸነፍ አቅም እንዳለን አምናለሁ ብሏል። አርሰናል ላይ ባሳየነው ፐርፎርማንስ የቀድሞ የማንቸስተር ዩናይተድ ተጫዋች የነበረው ሮይኪን ዴንማርክ የፊተሰር ተጫዋች አጥቂ ራስመስ ሆይሉንድን በከፍተኛ ደረጃ የራስ መተማመኑን አጥቷል ብሏል። አጥቂ ግቦችን ማስቆጠር ካልቻለ እንዲሁም ቡድኑ በቂ ግቦችን ማምረት ካልቻለ ነገሮች የግዱን መቀየር ይኖርባቸዋል ብሏል። ሆይሉ እንደሚታውቀው በቂ ግብ ዕድሎች አልተፈጠሩለትም፣ የሚፈጠሩለትንም ጥቂት ዕድሎችን እየተጠቀመ አይደለም። የራስ መተማመኑ በከፍተኛ ደረጃ ወርዷል። ስለዚህ እርሱን ወደ ተባባቂ ወንበር ማውረድና በአካላዊም ሆነ በአእምራዊ ጉዳዮች በደንብ ተሻሽሎ እንዲመለስ ማድረግ ይኖርበታል ሩበንና ሞሪ ብሏል። በተለይም በዴክላን ራይስ በሸርተቴ የዳነበትን ኳስ እንደ አጥቂ መጠቀም እንደነበረበት ነው የገለጸው። በፕሪሚየር ሊጉ የመጀመሪያ ገማሽ እየመራ ወጥቶ ማንቸስተር ዩናይትድ አልተሸነፈም። በ321 ጨዋታዎች፣ ባለፉት 321 ጨዋታ ኦልትራፎርድ ላይ 296 ድሎችን፣ 25 አቻዎችን ከረፍት በፊት መርቶም እነኚህን ውጤቶች አስመዝግቧል። ምንም አይነት ሽንፈት አልገጠመውም። በቀጣይ ማንቸስተር ዩናይትድ ከሪያል ሶሴዳድ ጋር ሐሙስ በእኛ አቆጣጠር መጋቢት አራት ምሽት አምስት ሰዓት በኦልትራፎርድ ጨዋታቸውን የሚያደርግ ይሆናል። የማንቸስተር ዩናይትድ ተጫዋቾች እንግዲህ ትላንትና ማንቸስተር ዩናይትድ ተጫዋች ብሩኖ ፈርናንዴስ ግብ ያስቆጠረበት መንገድ አነጋጋሪነቱ አሁን እንደቀጠለ ይገኛል። አርሰናሎች አንቶኒ ቴይለርን ለዚህ ግብ ተወቃሽ ያደርገውታል። ምክንያቱ ደግሞ ቅጣት ምት ሲመታ የተቃራኒ ተጫዋች አስር ያርድ ላይ መቆም ቢኖርባቸው አንቶኒ ቴይለር የአርሰናል ተጫዋችን ወደ 11 ነጥብ 2 ያርድ አስቁሟቸው ነው ብሩኖ ፈርናንዴዝ ቅጣት ምቱን እንዲመታ ተደርጎ የነበረው ለብሩኖ ቀላል ነበረ በእርግጥ ግቧ ስትቆጠር ዴቪድ ሪያ ፍጹም ስተት ሰርቷል ምናልባት ከኳሷ መመታት ከብዙ ሰከንዶች በኋላ ዘግይቶ ነው የተወርብሮ የነበረው እና ለቅጣት መቷ መቆጠር አንድም አርሰናሎች ተወቃሽ ያደረጉት ግብ ጠባቂያቸው ነው ከዛ ውጭ ግን አንቶኒ ቴለር ተጫዋቾቹን ያስደረበበት ቦታ ፍጹም ስተት ነበረ። እንደውም ኤሪክሰንም ለብሩኖ የተጫዋቾቹ ራቅ ብሎ መቆም በብዙ መንገድ ግቡን እንዲያደርጎታል ብሏልና አርሰናሎች አንቶኒ ቴይለር ተጠያቂ ናቸው ብሏል። ከዳኝነት ጋር በተያያዘ እንኳን ዘንድሮ ቅሬታ ያላቀረበ ክለብ አለ ማለት ይከብዳል። የተሳሳቱ ቀይ ካርዶች፣ የተሳሳቱ የቫር ውሳኔዎች፣ የተሳሳቱ የኦፍሳይድ አቋቋም ስህተቶች ዘንድሮ በፕሪሜር ሊጉ ታይቷል። በእርግጥ የፕሪሜር ሊጉ አወዳደሪ አካል ዘንድሮ ከአምናው የቀነሰ ስህተት አለ ቢሉም ዴክላን ራይስ ከማንቸስተር ዩናይትድም ጋር በነበረው ጨዋታ አብዛኛው የመሀል ሜዳ ክፍልን ተንቀሳቅሶ ተጫውቶበታል። ኦልሞስት አንድ ነፃ ሚና ያለው ተጫዋች በሚጫወትበት ሬት ያህል ነው ሜዳ ውስጥ የነበረው። እንግዲህ ሂት ማፑን እንደምትመለከቱት ያረገጠው የሜዳ ክፍል የለም። የጨዋታውም ኮከብ እንደነበረ አይዘነጋም። አንድሪያ በርታ በዚህ ሳምንት የአርሰናል ስፖርቲንግ ዳይሬክተር ነው ኮንትራቱን የሚፈርም ሲሆን ስራውንም በፍጥነት እንዲጀምር በአርሰናል በኩል ተፈልጓል። እንደ ምክንያት የተነሳው ደግሞ በዋነኝነት ማለት ነው የስፖርቲንግ ዳይሬክተሩ ስራ እንዲጀምር የተፈለገበት በቀጣይ ክረምት አርሰናል የሚያመጣቸውን ተጫዋቾች በጊዜ እንዲያስፈርምና የመልመላ ስራው በጊዜው እንዲጠናቀቅ ድርድሮች በጊዜ እንዲጠናቀቅ ታቀደው መሆኑን ነው ሚረር ስፖርት ያስነበበው። ውድ ቤተሰቦቻችን ሁለተኛው የዩቱብ ገጻችን ታላላቅ የአውሮፓ ክለቦችን ብቻ መርጠን ስፖርታዊ መረጃዎችን እንደምናደርሳችሁ ይታወቃል። ቤተሰብ እንድትሆኑ በአክብሮት ጠይቀናል። እንደዚሁም በመረጃዎቻችን ደስተኛ ከሆናችሁ ላይክ እያደረጋችሁ እንድታበረታቱን በትህትናን ጠይቃለን። በቀጣይም ይጨመር ይቀነስ የምትሉትን አጋሩን በሀሳብ መስጫ ሳጥናችን ላይ። የአሁኑን ስፖርታዊ ጥንቅሮቻችን እዚህ ጋር በቃን። መልካም ጊዜ።